ሰሞኑን ባቀረብኳቸው የተለያዩ ዝግጅቶች በተለይም የቴክኖሎጂ እድገት እና መስፋፋት ያስገኛቸውን ጥቅሞች እንዲሁም የሚያስከትላቸውን ጉዳቶች በተመለከተ መጠነኛ ግንዛቤን ለመፍጠር ሞክረናል። በእርግጥ ቴክኖሎጂ የሰው ልጆችን ሥራ በማቀላጠፍ በማቅለል፣ ጊዜን በመቆጠብ፣ የአመራረት ዘዴን በመለወጥ እና ወጪን በመቆጠብ ምርቶችን በተትረፈረፈ መልኩ በብዛት ለማምረት ለመሳሰሉት ነገሮች አገልግሎት ቴክኖሎጂ ይፈልጋል፣ ይመረጣል። በሰው ልጆች ታሪክ ውስጥ የሰው ልጅ ድንጋይን እንደ ቴክኖሎጂ መገልገያ ከመገልገል ጀምሮ አሁን በደረሰበት የኤአይ ወይም አርቴፊሻል ኢንቴሊጀንስ እና እንደ ሮቦት የመሳሰሉ ቴክኖሎጂዎች የደረሰበትን ሂደት ስንመለከት ብዙ ታሪካዊ ክስተቶች ተከስተዋል። አሁን የደረስንበት የቴክኖሎጂ ሁኔታ ደግሞ ከሌላው ካለፉት የቴክኖሎጂ አይነቶች ለየት የሚያደርገው ነገር ቢኖር እነዚህ ቴክኖሎጂዎች እንደ ሰው አስበው በራሳቸው ራሳቸውን ገዝተው የሚሰሩ አይነት ማሽኖች፣ ቴክኖሎጂዎች መምጣታቸው ነው። ለዚህም ነው ለየት ያለ ትኩረት የምንሰጠው። በዚህ በዛሬው ዝግጅቴ ለየት ያለ አቀራረብ ነው ይላቸው የቀረብኩት። ይህም ማለት ምን ማለት ነው? በተጨባጭ መሬት ላይ ያሉ ምሳሌዎችን በመውሰድ እየተከሰቱ ያሉ ክስተቶችን መማሪያ እንዲሆን በማቅረብ ላይ ያተኮርኩት። ይሄ መማሪያ እንዲሆን የታሰበት ምክንያት ቴክኖሎጂ መስፋፋቱ፣ እድገቱ፣ አስፈላጊነቱ እንዳለ ሆኖ አሁን ባለው ሂደት ብዙ ስራዎችን ሙሉ በሙሉ በመተካት ወይንም ኦቶሜሽን ማሽኖች ራሳቸውን በራሳቸው የሚያሰሩ አይነቶች እየሆኑ በመጡበት ዘመን በአርቲፊሻል ኢንቴሊጀንስ በኤአይ እና ሮቦቶች መስፋፋት ስራዎች በማሽን ብቻ ተቀላጥፎ የሚሰሩበት ዘመን በመድረሳችን ሰዎች ከስራ እየተፈናቀሉ ስራ እያጡ የስራ አጥ ቁጥር እየተስፋፋ የመጣበትና አለማችን ወዴት አቅጣጫ ነው የምትሄደው? ምን አይነት ፖሊሲስ መምጣት አለበት? ምን አይነት ለውጥ መምጣት አለበት? ለሚለው ማሳያ የሚሆኑ ነገሮች ናቸው። እኛም ከዚህ ነገር የምንማረው በጣም ጠቃሚ ነገር አለ። ተምረንም በተጨባጭ በመሬት ላይ ምንድን ነው ማድረግ ያለብን የሚለውንም ነገር ለመዋየትና በጋራ ለመስራት ይህንንም ጊዜ ሳንወስድ በአስቸኳይ ተግባራዊ የምናደረግበትን ሂደት ለመጠቆም ነው፣ ይህን ዝግጅት ለየት አድርጌ ያቀረብኩት። በዚህ ዝግጅት ውስጥ እንደ ምሳሌ ያነሷቸው እና በጣም ወቅታዊ ከሆነ ሪፖርቶች መረጃዎች በመነሳት ያገለግላሉ ብዬ የተጠቀምኳቸው ከካምፓኒ አንጻር አንድ ካምፓኒ የአማዞን ካምፓኒ ትልቅና ብዙ ስራዎችን እየሰራ ያለ የአሜሪካን ካምፓኒ ነው። እና ከዚህ የምንማረው ነገር ምንድን ነው? በሀገር ደረጃ ደግሞ የተወሰኑ አገሮችን በማንሳት እንደ ምሳሌ በማየት ምን ያህል በፍጥነት ስራዎች በማሽን እየተተኩ ሰዎች ከስራ ውጭ እየሆኑ መሆናቸው እና ይህም ማለት ምን ማለት ነው? ሰዎችስ ከስራ እየወጡ ስራ እያጡ ከመጡ ምን ይሆናሉ እንዴት ነው መተዳደራቸው የሚለውን ነገር በተጨባጭ ለማየት እንድንችል ከዚህ በመነሳት ይሄ ማዕበል ለዓለም የመጣ ስለሆነ ከዚህ ከመጣው ትልቅ ወጀብ ጋር ምንድን ነው እራሳችንን ማድረግ ያለብን ማዘጋጀት ያለብን የሚለውን ነገር ለማየት የሚያስችል ነገር ነው ነውና ለምሳሌ የአማዞን ካምፓኒ ባቀረባቸው አንዳንድ መረጃዎች መሰረት የምንረዳው ነገር ቢኖር በቀጣይ ዓመታት በቀጣይ ሶስት አራት ዓመታት ውስጥ እስከ ስድስት መቶ ሺህ ሰራተኞችን ከስራ ለመቀነስ እቅድ አድርጎ እየሰራ ነው። ይህም ስራዎቹን በሙሉ በቴክኖሎጂው በመተካት በማሽን በመተካት ሮቦቶች አርቲፊሻል ኢንቴሊጀንስ ይሄንን በመጠቀም በቀጣይ አራት አምስት ዓመታት ውስጥ እስከ 600ሺህ የሚደርስ የሰው ቁጥርን ለመቀነስ እየሰራ ነው ያለው።

ቀደም ብሎ ወደ አራት መቶ ዘጠና ሺህ ሰራተኞችን ከስራ ከስራ ወጥተው በማሽን ተተክተዋል። ኦልሬዲ የሆነው ነው፣ ይህን ቀጣይም እየተደረገ እንደሆነ ነው። ይሄ በቅርቡ የተደረገ ወደ 490 ሺህ ሰራተኞች ከስራ አልባ ሆነዋል ማለት ነው። ሳውስ ኮሪያን ብንወስድ ከሰራተኞቿ ወደ 20 ፐርሰንቱ ከስራ ተቀንሰዋል፣ ከስራ ውጪ ሆነዋል። ወደ ቻይና ደግሞ ብንሄድ ወደ 1.2 ሚሊዮን ሰራተኛ የተቀነሰ በሂደት በመቀነስም ስራ ላይ ያለ ሰራተኛን ይጠቅሳል። ተመልከቱ እንግዲህ 1.2 ሚሊዮን በእርግጥ የቻይና የሰው ቁጥር ከፍተኛ ቢሆንም ብዙ ቢሆንም ይሄ ቀላል አይደለም። እነዚህ በአጭ ኦልሬዲ እየሆኑ ያሉ ናቸው። በአሁኑ ሰዓት እየሆኑ ያሉ ናቸው። ወደ ዩናይት ኪንግደም ስንሄድ ደግሞ ወደ እንግሊዝ ዩኬን ብንወስድ ደግሞ እንዲሁ በስምንት ሚሊዮን አካባቢ የሚሆን ሰራተኛ በቀጣዩ አጭር ዓመታት ውስጥ እየተቀነሱ የሚሄዱ ኦልሬዲ እየተቀነሰም ነው ያለው፣ የሚቀነሱ በመቀነስም ላይ ያሉ አጠቃላይ ወደ ስምንት ሚሊዮን የሚሆኑ ሰራተኞች ያሳያል ማለት ነው።